በደረሰ ጉዳይ የምስጋና መዝሙር የሚል ነው ማለት ነው። እና ስለ ምስጋና መዝሙር በምናነሳበት ጊዜ መነሻ የምናደርገው የዳዊትን ሕይወት ይሆንና እንደገናም ከአዲስ ኪዳን ጋር ደግሞም እንዲሁ ከኛ ከአሁኑ ዘመን አማኞች ጋር እንዴት ይገናኛል፣ ምንድን ነው ያለው ትስስር የሚለውን የምንመለከት ይሆናል። እንግዲህ እዚህ ላይ በምትመለከቱበት ጊዜ ቁጥር አንድ ሰላሳ ማለት ነው ቁጥር አንድ እንደዚሁም ቁጥር አራት ቁጥር አስራ አንድ እስከ አስራ ሁለት ያሉት የምስጋና መዝሙር የሚለውን ርዕሰ ጉዳይ የምናነሳባቸው ናቸው ማለት ነው። እንግዲህ እዚህ ጋር በምንመለከትበት ጊዜ እግዚአብሔር በሕይወቱ ዳዊት እያደረገ ያለው እግዚአብሔር በሕይወቱ ላይ ላመጣው ለውጥ ላመጣው ድል ለእግዚአብሔር ምስጋናውን እንደገለጸ የሚያሳዩን ቁጥሮች ናቸው ማለት ነው። እንግዲህ በወቅቱ እንደሚነገረው ከሆነ ከቁጥር አንድ እስከ ሶስት ያለውን በምንመለከትበት ጊዜ ከህመም ወደ ጤንነት እግዚአብሔር ፈዋሽ አምላክ መሆኑ በህመም ውስጥ ነበረ። በብዙ ደስ በማይል በሚያሰቃይ ሁኔታ ውስጥ ነበረ። ነገር ግን ከዚያ ስቃይ እግዚአብሔር እንዳዳነው መነሻ በማድረግ ነው እንግዲህ የምስጋና መዝሙር ሲያቀርብ የምንመለከተው ምዕራፍ 30 ቁጥር አንድ እስከ ሶስት ያለው እንግዲህ ከህመም ወደ ጤንና ጤንነት ጤነኛነት ወይም ወደ ጤና እግዚአብሔር ስላመጣው ለዚህ ክብርና ምስጋና ሲሰጥ የምንመለከትበት ሁኔታ ነው ማለት ነው። እንግዲህ ዳዊት እያለ ያለው እግዚአብሔርን እንደፈወሰው ከመቃብር ደግሞ እንዳነሳው በተለይ ቁጥር አንድ ቁጥር ሁለት እንደዚሁም ቁጥር አራትን ስታዩቸው ትንሽ ኢንተርቼንጅ ቢሆኑ ድምፀቱን ያመጡልናል። ቁጥር አንድ ቁጥር ሁለት ላይ ቀድሞ ቢመጣ ከዛ በኋላ ደግሞ ቁጥር ሶስት ቁጥር ሁለት ላይ ቁጥር ሁለት ቢመጣ ቁጥር ሁለት አንድ ላይ ቁጥር አንድ ደግሞ ሁለት ላይ ከዛ ደግሞ አራት፣ እንደዚህ ኦርደሩ ቢቀመጥ እንትን ሴንሱን ይሰጠናል። ምን እያለ እንዳለ እንቋላች ቁጥር ሁለት ላይ ስትመለከቱት የሚናገሩ የነበረበትን ፔን ወደ መቃብር፣ ወደ ጉድጓድ ሊወርድ እንደነበረ ከገጠመው የጤና ችግር የተነሳ የነበረበት ሁኔታ ከባድ መሆኑን ሲያነሳ የምንመለከተው ነው ማለት ነው። እና ከዚህ የተነሳ ቁጥር አንድ ላይ ደግሞ መልሱ እንደመጣ እንመለከታለን። መልሱ እንደመጣ እንመለከታለን ማለት ነው። ፖለቲኮቹን በምንተረጉምበት ጊዜ የቃላት ቅደም ተከተሎቻቸውን ሚስፕልስድ ቢመስሉንም እንኳ በማስተዋል ካየናቸው ናቸው ምንንጋቸው በቀላሉ ሊገባን ትርጓሚያቸው ልንረዳ እንችላለን። ከዚህ በመነሳት እግዚአብሔር ዳዊትን እንደፈወሰው ከመቃብር እንዳወጣው የሚናገሩ ቁጥሮች ናቸው ማለት ነው። ከቁጥር አንድ እስከ ሶስት ባለው እንግዲህ ዳዊት እየተመካ ወይም ደግሞ ደስ እየተሰኘ ያለው ከህመሙ በፈወሰው አምላክ በእግዚአብሔር ነበር ማለት ነው። ምናልባትም ፊዚካል ፈውስ ሊሆን ይችላል። እኔና እናንተ ደግሞ ከመንፈሳዊ በሽታ ከአካላዊ በሽታ ከኃጢአት በሽታ የፈወሰንን ጌታ እንድናስታውስ የሚያደርጉን ክፍሎች መሆናቸውን ያሳስባችሁ እፈልጋለሁ። ሌላው ደግሞ ምናልባት ከቁጥር ስድስት እስከ ሰባት ያሉትን ደግሞ ስንመለከት ህዝቡን ከመቃብር ወይም ከኃጢአት ተጽዕኖ ነፃ የሚያወጣ አምላክ መኖሩንም የሚያሳይ ይመስላል። ይህንን ከአንደኛ ዜና ምዕራፍ አንድ ጋር በማያያዝ ብናጠናው የተለየ ኢላስትሬሽን የሚሰጠን ሆኖ እናገኘዋለን። ቁጥር 3 ላይ ስትመለከቱ አንተ ነፍሴን ከመቃብር አውጥተህ ወይም አውጥተሃል ብሎ ሲናገር እንመለከታለን። ወላጆች ወይ እኔና እናንተ ስም በምን አይነት ሁኔታ ይሆን ያለ ነው? ምን አይነት ከበባ ውስጥ ሲሆን እኔና እናንተ እያለፍን ያለ ነው? እግዚአብሔር አምላካችን ከመቃብርም እንኳ የሚያወጣ አምላክ መሆኑን የሚያሳየን ክፍል ሆኖ እንመለከታለን። እንግዲህ ቃል በአዲስ ኪዳን ከክርስቶስ ሞትና ከትንሣኤው ጋር ያለውን ትስስር እንድናስብ ያደርገናል። ዳዊት በነበረበት ታይምፉል ሁኔታ ወደ እግዚአብሔር ሲጮህና ያለ ጠላቶቹ ደግሞ ደስ ብሏቸው ነበር። የዳዊት ጠላቶች አልቆለታል፣ የሚረዳው የለም፣ አብቅቶለታል ብሎ ነበር። ነገር ግን ጠላቶችን ደስ አላሰኘህብኝ ይላል እና ይህንን በመሲሁ ሕይወት ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕይወት የመከራውን ጥልቀትና ከዛ መከራ በሌላኛው ተቃራኒ ደግሞ የትንሣኤውን፣ የክብሩን፣ የዘላለማዊ ገዥነቱን ስናይ በጣም ይገርም የክርስቶስን ሁኔታ የገለጠልን መግለጫ መሆኑን እንድናስብ ያስፈልጋል ማለት ነው። እንግዲህ ያ መከራ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ኃጢአተኞች የተቀበለው ያ መከራ የሚለወጥ አይመስልም። ነገሮች በሙሉ ሰማይ የተደፋ ነው የሚመስለው። ነገር ግን ወላጆች ወይ መከራ ማብቂያ አለው። ለዚህ ነው እዚህ ምዕራፍ ሰላሳ ላይ ሲናገር ይላል ለቅሶ ማታ ይመጣል እና ጠዋት ግን ደስታ ብሎ ይናገራል እና አጫጭር የሆኑ በጊዜ የተገደቡ ስቃዮች ሊኖሩ ይችላሉ። ኢንፋይናቲቭ በሆነ ግን ደግሞ ልንቆጥረው ከምንችለው በላይ የሆነ የእግዚአብሔር ሰላም የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት በህዝቡ ላይ እንደሆነ እንድናስብ ያስፈልጋል። እና የእግዚአብሔር ምሕረት በህዝቡ ላይ መሆኑን ምረትህ ምረት አደረግክልኝ ብሎ ይናገራል እግዚአብሔር ወደ ዳዊት ሲጮህ ዳዊት ወደ እግዚአብሔር ሲጮህ እግዚአብሔር ምረት አደረገለት ከጠላቶቹ ክፋትም አዳነው። ዛሬም ወዳጆች ወይ ባለንበት ሁኔታ ወደ አምላካችን ብንጮ ሊሰማን የሚችል ሊታደገን የሚችል ካለንበት ሁኔታ ሊያወጣን የሚችል ቅዱስ መሀሪ አምላክ በምረት የተሞላ አምላክ መሆኑን እዚህ ላይ እንመለከታለን እና ጌታ ኢየሱስ ክርስቶስ በአንያ ቆርንጦስ ምዕራፍ 15 ቁጥር 20 እስከ 22 ስትመለከቱ የትንሣኤ በኩር እንደሆነ ያ ሁሉ መከራ አብቅቶ ያ ሁሉ የጎለጎታ ስቃይ አብቅቶ የትንሣኤ በኩር በእርሱ የሚያምኑ ሁሉ ሊቀበሉት ያለውን ያን ትንሣኤ በኩር ሆኖ ወደ አብ እንደገባ እንመለከታለን። እንደዚሁም ደግሞ በኤፌሶን ምዕራፍ ሁለት ላይ ከቁጥር ሁለት እስከ ስድስት ባለው ስንመለከት እግዚአብሔር በምሕረቱ ባለጠጋ ስለሆነ የቀደሙ በኃጢአት ሙታን ሆነን እያለን ከልጁ ጋር ህይወት ሰጠን ብሎ ይናገራል። ታውቃላችሁ፣ በኃጢአት ሙታን ነበርን። ነገር ግን በክርስቶስ ስናምን ኢየሱስን ከሞት ያስነሳው ያ አምላክ ለእኛም ህይወት ሰጠን ብሎ ይናገራል። እንደገናም በአብቀኝ በሰማያዊ ስፍራ አስቀመጠን ብሎ ይናገራል። አያችሁ፣ የእግዚአብሔር ምሕረት ዳዊትን በጊዜው አለቀልኝ ካለው ከዛ የሞት ፍርሃት አበቃልኝ ካለው የጥላቶቹ መሳለቅ ያዳነው አምላክ እኔና እናንተንም ከዘላለም ሞት ከኃጢአት ኃይል ከዲያብሎስ ፍርሃት በክርስቶስ ኢየሱስ በማመናችን በእርሱ ቤዛነት ነፃ እንዳወጣን ላሳስባችሁ እፈልጋለሁ። እንደዚሁም በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ስንመለከት እኔ ትንሣኤና ሕይወት ነኝ ብሎ ጌታ ኢየሱስ ሲናገር እንመለከታለን ማለት ነው። ጌታ ትንሣኤ ነው፣ ሕይወት ነው። ወዳጆች ወይ በምናልፍባቸው በልዩ ልዩ አይነት ሁኔታዎች የማይተውን ህይወት ነው። እርሱ ትንሣኤ ነው። እርሱ ያለንበት ስቃይ በሙሉ ወርታች ቁልቁሉ ሊያሳየን ይችላል። አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ትንሣኤያችን ነው፣ ህይወታችን ነው። በእርሱ ደስ እንዲለን እንዳሳስባችሁ እፈልጋለሁ። እንግዲህ ከህመም ዳዊት እንደተፈወሰ ክርስቶስ ደግሞ ከሞት እንደተነሳ እኛም በእርሱ አዲስ ህይወት እንደተቀበልን ይሄ ነው ተዛምዶ ማለት ነው። ሌላኛው መልኩ ደግሞ ስንመለከት ከቁጥር አራት እስከ አምስት ያለውን ስናየው ከማልቀስ ወደ ደስታ እንደተቀየረ የዳዊት ህይወት እንመለከታለን። ለቅሶ ውስጥ ነበር፣ ሀዘን ውስጥ ትካዜ ውስጥ ነበር። ነገር ግን ከለቅሶ ወደ ደስታ የዳዊት ህይወት እንደተቀየረ እንመለከታለን። ለዚህ ነው በእግዚአብሔር ጊዜያዊ ቅጣት በሚመስል ሁኔታ ዘላቂ ደስታ ደግሞ እንደመጣ እንመለከታለን። ማታ ለቅሶ ማታ ይመጣል ጠዋት ግን ደስታ የሚለው ሙመንት አጭር የሆነ ደስ የማያሰኝ ሁኔታ እንዳለ ሁሉ ደግሞ ዘላለማዊ የሆነ ማንም ሊወስደው የማይችል ረጅም ደስታ በክርስቶስ በኩል እንዳለ ይነግረናል ማለት ነው። ይሄ ሁኔታ ወዳጆች ወይ እና በማልቀስና በደስታ መካከል ያለውን ልዩነት የሚያሳይ ነው። በሌሊትና በቀን ወይም በማልዳ መካከል ያለውን ልዩነት የሚያሳይ ነው። እንግዲህ ነገሮች ሁሉ አሁን ለአንተ ወይም ለአንቺ ለእናንተ ለእኛ ጨለማ ሊመስሉ ይችላሉ። ነገር ግን ንጋት እየመጣ ነው ወዳጆች፣ ንጋት እየመጣ ነው። ካሚንግ ሱ ወዳጆች፣ አሁን ያለንበትን ሁኔታ ሊገለብጥ የሚችል አሁን ያለንበትን ሁኔታ ሊያስወግድ የሚችል የእግዚአብሔር ክብር ከፊት ለፊታችን እንዳለ ይህ ክፍል ይነግረናል። ለዚህ ነው ምዕራፍ 30 ቁጥር አምስት ላይ መዝሙረ ዳዊት ማለት ነው፣ ልቅሶ ማታ ይህና ጠዋት ግን ደስታ ብሎ የሚናገረው ይህንን ለማሳየት ነው ማለት ነው። በሌላ አገላለጽ ደግሞ እዚሁ ላይ ስንመለከት ይህ በመስቀሉ ላይ በተሰራው የጌታ ኢየሱስ ክርስቶስ የስቃይና የትንሳኤውን ሁኔታ የሚያሳይ ነው ማለት ነው። ያ የደረሰበት መከራ ከመስቀሉ ረድ እስኪሉ ድረስ ያሁሉ ስቃይ በጣም ጅግ ለአንድ ጻድቅ የማይገባ ነበር። ነገር ግን ያ ሁሉ የወሰደው ወደ ትንሳኤ እንጂ ወደ አበቃለት ሁኔታ አልነበረም። እኔና እናንተ አሁን እያለፍንባቸው ያሉ ሁኔታዎች ወዴት ይሆን የሚመሩ ብለን መጽሐፍን ስንጠይቀው ወላጆቼ ክብር አለ ነው ሚለን። ብቻ እንደ እግዚአብሔር ፈቃድ ይሁን መከራው፣ እንደ እግዚአብሔር ሀሳብ ይሁን፣ እንደ እግዚአብሔር ቃል ይሁን፣ ከዛስ ትንሳኤ ያለ ብሎ የሚነግረን ይሄንን በዮሐንስ ወንጌል ምዕራፍ 16 ቁጥር 20 ላይ ስንመለከት እናንተ ታለቅሳላችሁ አላቸው ሐዋርያቶች እና፣ አሁን ለሌሎች ደስታ ነው። ያ ጌታ ኢየሱስ የተያዘበት ወቅት ለሐዋርያት የሐዘን ጊዜ ነበር፣ የትካዜ ነገር ጊዜ ነበር። ጌታም ወደዛ እንደቀረበ በጸሎት ሊያዝንና ሊተክዝ ጀመረ ይላል። የሐዘን ጊዜ ነበር፣ ነገር ግን የሐዘን ዘላለማ አልነበር። ከዛ ሐዘን ትንሣኤ መጥቶ ያን ሐዘን አስረሳቸው። ትንሣኤ ሆኖ ያን ሐዘን አስረሳቸው። በር ከዘጉበት ሁኔታ ወጥተው ወንጌል ሰበኩ። ለዓለም ሁሉ የምስራች ኢየሱስ ክርስቶስ ተነስቷል። በእርሱ የሚያምን ደግሞ ከኃጢአት ኃይል ከዲያብሎስ ኃይል ከወደቀው ከስጋ ማንነት ነፃነት ማግኘት ይችላል የሚል አዲስ ድምፅ ይዘው ወጡ። ዓለም የሌላት ድምፅ፣ መንግስታት የሌላቸው ድምፅ፣ የምስራች ድምፅ ማለት ነው ወዳጆች ፈላስፋዎች የሌላቸው የምስራች ድምፅ ይዘው ወጡ። ቢኮዝ ኦፍ ትንሣኤ ማለት ነው ወዳጆቼ ጌታን እጅግ እናመሰግናል። ነገር ግን ልባችሁ ደስ ይለዋል። ማንም እስከማይወስድ ድረስ ሐዘንን የሚቀይር ደስታ በሕይወታችን እንደሚሆን ሊያሳስባችሁ እፈልጋለሁ። ከዚህ ከመዝሙረ ዳዊት ምዕራፍ 30 የምንማረው ይሄ ነው። በሮሜ ምዕራፍ 8 ቁጥር 18 ላይ የአሁኑ ዘመን ስቃይ ሊመጣና ወይም ሊገለጥ ካለው ክብር ጋር ሲነጻጸር ምንም እንዳይደለ እቆጥራለሁ ወይም አስባለሁ ሲል እንመለከታለን። እንግዲህ ይህን ስናገናኘው ወይም ስናዛምድ ከኛ ጋር የሰው ልቅሶ ጊዜያዊ ነው። የክርስቶስን ሳይ ግን ዘላቂና ዘላለማዊ ደስታን ያስገኘልን ነው። በክርስቶስ ላይ ያለው ተስፋ ወዳጆች ዳዊት ካገኘው ጊዜያዊ ደስታ እጅግ ያለፈ መሆኑን ሊያሳስባችሁ እፈልጋለሁ። ዊ ትራስት ሎርድ ጂሰስ። በቃ ጌታ ኢየሱስን እንመነው፣ እንደገፈው እንመነው ስንል ድል ያደረገው ማንነት ብቻ አይደለም፣ ስቃይ ውስጥ ሆኖ የጸናውን ጌታ እንበል። በሚያልፍበት መንገድ ሁሉ ያንን የጸናውን ኢየሱስን እናስብ። ወዳጆች ሆይ ኢየሱስን ስንመለከተው እንበረታለን። ለሁኔታዎች የማንማረክ በጸጋ ይበረታን። የእግዚአብሔር ትንታጎች እንሆናለን። የእግዚአብሔር ፍላጻዎች እንሆናለን። ሶስተኛውን ስትመለከቱ ከሀዘን ወደ መዝሙር ተቀየረለት ከቁጥር ስምንት እስከ ቁጥር 12 ያለው። ዳዊት እንግዲህ በእግዚአብሔር ፊት ራሱን ዝቅ አድርጎ እርዳታና ምሕረት እንደለመነ ይሄ ክፍል ያሳየናል። እግዚአብሔር ደግሞ ምሕረት እንዳደረገለት በምሕረቱ ያንን ኮንዲሽን ያንን ሁኔታ እንደቀየረለት፣ እንደፈወሰው ኃጢአቱንም ይቅር እንዳለ፣ ልቅሶውን እንደለወጠ በገና እንዲያነሳ እንዲዘምር እግዚአብሔር ጊዜ እንደሰጠው የክፍል ይነግረናል። እንግዲህ በሌላ ቋንቋ ወዳጆች፣ ወይ ሌሊቱ እንዳበቃለት የእኔና የእናንተም ሌሊት ያበቃል። በአምላካችን በእግዚአብሔር ሌሊት እስከማይሆን ድረስ ወደሚበራ ማንነት ወደዛ ተጠርተናል። ሌሊቱ ምንም ያህል የጨለመ ቢመስልም ንጋቱ ግን ሲመጣ በንጋቱ ፊት መቆም አይችልም። ሌሊቱ መርዘም አይችልም፣ ሌሊቱ ምክንያቱም የሚመጣው ንጋት ሌሊቱን ማስወገድ የሚችል አቅም አለውና። እንግዲህ ባለንበት ሁኔታ ልባችሁ አይዛል፣ ባለንበት ሁኔታ ልባችን አይዛል። አንድ ቀን ተቀጥሯል ወዳጆቼ፣ በትዕግስት ጌታን እንጠብቀው፣ እንታመነው። እንግዲህ ሞገሱ ለሕይወት ዘመን ነው ብሎ ቁጥር አምስት ላይ ይነግረናል። ደስታ ሁልጊዜ ወደኛ እንደሚመጣ ከዚህ ክፍል እንማራለን። ነገር ግን ወዳጆቼ ባለንበት ሁኔታ ሁሉ ምሕረትን እንጠይቅ። የእግዚአብሔር ምሕረት የሚገባንን ቅጣት የሚከለክለው የእግዚአብሔር ምሕረት የማይገባንን የተትረፈረፈ ባለጠግነት ከእግዚአብሔር ዘንድ የሆነውን እግዚአብሔር ግን በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችንና በበደላችን ሙታን እንኳ በሆነን ጊዜ ከኢየሱስ ጋር ህይወት ሰጠን አስነሳን የሚለው ያ በህይወታችን ይፈጸም ዘንድ የጌታ በጎ ፍቃድ መሆኑን ላሳስባችሁ ላሳስባችሁ ይፈልጋሉ። ይህን እንድናስብ እንግዲህ ሐዘኔን ወደ መዝሙር ለውጥሃል ማቄን ቀዳሃል፣ የደስታ ልብስ አልብሰኛል ብሎ ሲናገር እንመለከታለን። በሉቃስ ወንጌል ያለው ምዕራፍ 15 ከቁጥር 22 እስከ 24 ያለው ያን የጠፋው ልጅ እርሱ በተመለሰ ጊዜ የሆነውን ደስታ ለብሶት የነበረው ልብስ እንዲወገድ አዲስ ልብስ እንዲለብስ አዲስ ቀለበት እንዲያደርግ ያ የሀዘን ያ የረሃብ ዘመን አብቅቶ የምስጋና ዘመን በዛ ቤት እንደሆነ እንዲሁም በኔና በእናንተ ህይወት ይሆን ዘንድ ከእግዚአብሔር ዘንድ በክርስቶስ ኢየሱስ የተፈቀደ ነውና ጌታን እንታገስ ወደ እርሱ እንቅረብ እስከ ነድካማችን ያለጅ እስከ ነድካሙ ወደ አባቱ እንደቀረበ እኔና እናንተም እስከ ድካማችን ወደ ፀጋው ዙፋን እንቅረብ በእምነት እንቅረብ የእግዚአብሔር ምሕረት በመተማመን እንቅረብ አባታችን በምሕረቱ ባለጠጋ ነው የወደቁትን የሚያነሳ የሳቱትን የሚመልስ ጌታ ነው ወዳጆች እና ያ ሰው ተመልከቱ፣ ሪያዎች የሚበሉትን እንኳ ሊበላ እየተመኘ ሊያገኝ አልቻለው። ሰው ሲመጣ ልብሱ ተለወጠ። ያ ሰው ወደ አባቱ ሲመጣ ህይወት ተቀየረ። ሀዘን በዝማሬ እንደተቀየረ ሰለብሬት እንዳደረጉ እንደዚሁ ስናዛምድ የዝማሬ ጊዜ እንደተቀጠረ ያሳስባችሁ ይፈልጋሉ። በሁለተኛው ቆሮንቶስ ምዕራፍ አምስት ቁጥር አስራ ሰባትም በክርስቶስ ላሉት አዲስ ፍጥረቱ ሆኗዋን አሮጌው ነገር ምን አርጓል? አልፏል። አሮጌው ልማት፣ አሮጌው ህይወት፣ አሮጌው ልብስ፣ አሮጌው ምናምን፣ አሮጌ አሮጌ አሮጌ እና ምን አርጓል? አልፏል ነው ሁሉ አዲስ ሆኗል የሚለውን ያሳስበናል። ወዳቸው ክርስቶስ ነፍሳችንን ከሀዘን ወደ